እንግዲህ ዛሬ ቀጥታ ወደ ቪዲዮ ስገባ ያው ኦራም ብራን እንደሚሆን መጠን አሁን እንግዲህ ሌሊት አዳር ነው እየሰራሁኝ ያለሁት። ያው ሙያ ከልጅ ጋር ስለማይመቸኝ አዳር ነው። አሁን እንግዲህ ሰባት ሰዓት አካባቢ ሆኗል። ያው የኢድ ትእዛዝ የደንበኝችን የኢድ ትእዛዝ እየሰራሁኝ ነው ሚለው ሰው በደንብ በሚተኛበት ሰዓት እንግዲህ ደግሞ ደንበኝችን ለማስደሰት አዳር እንቅልፍ እንድችል እየሰራሁኝ ነው ማለት ነው። እና ያው እንግዲህ እዚህ ጋር አሁን ዛሬ ደግሞ ማሳያችሁ የትራስ ልብስ ኪስ እያለበስኩ ነው። ከጀርባ ትራስ የሚገባበት ኪስ እያለበስኩ ነው። እዚህ ጋር በነገራችን ላይ የትራስ ልብስ ደግሞ አዲሱ ጨርቅ ነው። አዲስ የመጣ ትራስ ልብስ ነው ማለት ነው። እዚ ጋር በአዲስ ጨርቅ ሸ የሚያደርግ ነው። ይሄኛው ደግሞ ልምጥ ከፋይ ነው። ግን እነዚህ መካከል ላይ ያሉት ጌጣጌጦቹ ደግሞ ጉድ ናቸው የሚጣጠፉት። እና የትራስ ልብስ አሁን ኪሱ ጋር ቢሽ አራት መቶ ሀምሳ ነው። አንድ ትራስ ልብስ የሚሸጠው ማለት ነው። እንደገና ቀጣይ የምሰራላችሁ ቪዲዮ አለ። ደግሞ በዚ ዙሪያውን ዚ ነገር የሚደረግበት አለ ሪቫን ነገር ያ ተደርጎ እነዚህ ጌጦች ምክክል የተደርጎ ያኛው ደግሞ አምስት መቶ ማዴታ ሴብ ስነዛ ማለት ነው። እና ይህም እንግዲህ አሁን አንዲት ደንበኛ ይናት ወደ ቡራኔ ክልል የሚላቀው እና ይሄንን አሁን ኪስ እያለበስኩ ነው እዚ ጋር ሄው ከጀርባውቱ ኪስ ማለብሰውን በራሱ ከለር ማች በሚያደርግ በሌላ ከለር ማደርገው ወጡ ስለሚጠፋ በራሱ ከለር ሆማቸው የሚያደርጉ ማደርገው እና ኪስታሮሱ በነገራችን ላይ ይሄ እንደዚህ በመልኩ በኩል ነው ማለት የሚለበሰው። መጀመሪያ በመልኩ በኩል እንደዚህ ተገልጦ ነው የሚለበሰው። በነገራችን ላይ በዚሁ አጋጣሚ የምነግራቸው ያው ጠፍቻለሁ፣ የኦንላይን ትምህርትን አንሰነ ጠፍቻለሁ ወልጄ ስለነበረ ነው የጠፋው። አሁን ግን ኢንሻላህ ወደ ስራ የተመልሻለሁ እና በዚሁም ኮመንት አለ ቀጣይ ለምን ነው የጠፋሽው? ምናምን ብላችሁ ያንን እንግዲህ ኢንሻአላህ ቀጣይ ደግሞ አሳያችኋለሁ። እንግዲህ ኢንሻአላህ ቀጣይ ደግሞ በሌላ ቪዲዮ ላይ የፍራሽ ልብስ አሰራር ምናምን እንደዚህ የፍራሽ ልብስ አቆራረጥ ሁሉ ነገር በደንብ አሳያችኋለሁ እና ዛሬ ይሄንን እንግዲህ የፍራሽ ልብስ ኪስም ሳለብስ መጀመሪያ ይቻላል በአጭሯ በኩል ሰባ አምስት ነው። በነገራችን ላይ ይሄ የፍራሽ ልብስ እንትን አንቺ ነው ማለት ነው። አሁን ከጀርባ የምጠቀም ሰባ አምስት ነው ቁመቱ እና ትራሱም ሰባ አምስት ሴንቲ ነው ቁመቱ። ስለዚህ ይሄ የትራሱ ማስገቢያ ክፍተት ስለሚያስፈልገው ለሁለት እንቆጠዋለን ማለት ነው 25 ሴንቲ ከላይ የሚሆነ ብቻ አጭሯ እንደዚህ 25 ሴንቲ ማለት ነው። እንደዚህ እንደገና ከዚህ እንደዚህ ወደዚህ ደግሞ 53 ሴንቲ ነው ማለት ነው። በትራሱ ልክ ነው። ከዛ ይሄኛው ደግሞ እንደዚህ ቁመቱ ወደዚህ 50 ሴንቲ ነው። እንደገና ወደዚህ ስፋቱ ደግሞ 53 ሴንቲ ነው ማለት ነው። ከዛ ይችን አጭሯን 25ቷን እንደዚህ ወደዚህ ከመታን በኋላ የሚሆኑ የምንደርበው ከላይ የሚሆን ከታች ከትራሱ መጀመሪያ እኩል አድርገን ነው። ከዚያ ከዚህ ወደ ላይ ቢተፍም ችግር የለው። ከታች ግን ከትራሱ እኩል መሆን አለበት መትረፍ ስለሌለበት ከዛ ከላይ ችን ለዚህ ይደርበውና

እና በነገራችን ላይ አሁን የገቡ ደግሞ አንዳንድ ሰዎች ጨርቆች አሉ። በጣም በቪዲዮ ለቀቄላችኋለሁ። ከአራት መቶ ሀምሳ ብር ጀምሮ ነው ዋጋቸው በጣ በጣም ጨምሯል። እና አዲሱ ጨርቅ ደግሞ አሁን ላይ ዋጋው በጣም ውድ ስለሆነ አራት መቶ ሀምሳ ብር እና አምስት መቶ ብር ሂሳብ ነው እንደ ልብስነታቸው እና እንደ ጌጣ በነገራችን ላይ የመጭ ስሜት ራሱ ላይ አራት ቶ ሀምሳ ላይ ነበረ፣ ግን አሁን እሱ ራሱ በጣም ስለጨመረ እሱ ራሱ አራት ሀምሳ ማለት ነው ነው ከዛ ጋር የሚትፈልጓቸው ነገሮች ካሉ ደግሞ መሰረት እየሰራ አሳያችኋለሁ። እና ያው የረምዳን ስራዬ እንግዲህ ይሄን ይመስላል። ይሄን እንደምታዩት ብዙ ትእዛዝ አለኝ። ያው እንግዲህ ሰሞኑን አዳሬን አዳሬን እንቅልፍ የለኝም፣ አለ ስራ ላይ ነኝ። እና እናንተ ለቤተሰብ ማድረግ ነገር ካለ ሊሆን ይችላል ማንኞቹ ነገሮች ማለት ነው

አጠፍ ሲል እንደገና ከዚህ ጋር ከላይ እነዚህ ትንሽ አጠፍ የሚሉት ማለት ነው። እነዚህ እንደዚህ ቢሆን አሪፍ ነው የሚሆን። ምን ጊዜም ሲሰራ እንደዚህ ያደረኩኝ ነው። እንደዚህ ብላ ልኩ አልሰራም ትንሽ ተረፍ ማለት አለበት። ከዛ ይኸው ወደዚህ ጋር እንደነገርኳቸው ብቻ ከሀያ አምስት ስንት ነው ያልኳቸው ብቻ ከዚህ ወደዚህ ሲያለች ሆናት ከዛ ይሄን ያው ደግሞ ሀምሳ ስንት ነው ያልኳቸው መውጣች ይኸው እንደዚህ ራሱ እዚህ ውስጥ ማስገባት ነው ማለት ነው። አስፈላጊ ከሆነ ቆይ አስገብቼ አሳያችሁ ደግሞ እዚህ ጋር አሁን አስገብቼ ላሳያችሁ የራሴ እንግዲህ ያለው ትራስ አለ መፈለሻ የምጠቀምበት ነውና፣ ይሄው ያለ እዚህ ጋር ከዛ ይሄን እነዚህ ጋር እነዚህ አመቅ አድርጋችሁ ማስገባት ስታስገቡ ግን ትራሱ ስፖንጅ ስለሆነ አሞቅ ብታደርጉት ለማስገባት አያስቸግራችሁም። ይሄን እንትን ካላችሁ ትራሱን ይቀደድባችሁ። ስለዚህ ማለት ነው እዚህ ጋር አሁን እዚህ ጋር እንደምታዩት ለማስገባትም ለማውጣትም በደንብ ይመቻል። ጠባ ባልበት ስለዚህ ትራሱን ጥጥ ማለት ትችላላችሁ። ይሄ ፍቅር። ይህ ትራሱ ደግሞ ይሄን ይመስላል ማለት ነው እንግዲህ ተሰርቶ ይመስላል። በጣም ነው የሚያምረው። እና ይሄ ትራሱ ዋጋው 450 ብር ነው። በፈለጋችሁት ከለር መጣችሁ፣ ዲዛይን በፈለጋችሁት መጣችሁ፣ 450 ብር። እዚህ ላይ ዙሪያው ላይ ግን የሆነች ሪጋን ነገር አለች። ያች ከተደረገች ደግሞ አምስት መቶ ብር ያው፣ እነዚህ ጌጣጌጦቹ ውጭ ጌጣ አንዱ አፍሬ ሀያ አምስት ብር ነው የምትሸጠው፣ እና ለምትባስነስ ውስጥ ነው የምንጠቀመው ማለት ነው። ስለዚህ አሁን ላይ ቃ በጣም ጨምሯል ሁሉም ነገር፣ ያው ተሰማላችሁ። ሚዲያ ስለምትከናገሩ ሁሉ ነገር ተሰማላችሁ። እና ይህ እንግዲህ የአንድ ደንበኛ ወደ ብራሪ ክልል የሚሄደው ነው። እዚህ ላይ በጣም ነው የሚያምረው፣ እንደሚፈልጉት ተስፋ አደርጋለን። እናንተም ማዘዝ የሚፈልጉ ከሆነ በቴሌግራም በዋሳፕ በኢሜል ውስጥ መስመር ልታናገኙ ትችላላችሁ። እና እንግዲህ እንደምታዩኝ ነው፣ እንቅፌ የሚገታኩ የደንበኞችን ትእዛዝ ለማዘዝ ደፋ ቀና እያልኩኝ ነው። እና እናንተም ማዘዝ ትችላላችሁ ባላችሁን ሰዓት ሰርቼ ያሳክሏችኋለን። የትም ቦታ ሆናችሁ እዘዝኝ፣ ባላችሁበት እናደርሳለን። እና እንግዲህ ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ አሰላም አለይኩም ረመቱላ ወበረካቱ